ለአደት ቁርአን ንፅፅር የተለመደ ነውና ወዳጆቹን በቤቱ ምን ያህል ይ ከይጋዳ ላይ እንደሚሳተፉና እንደሚራቆቱ ተገለጠ በኋላ ካዲዎቹ ደግሞ አላማቢሶቹ ምን እንደሚሆኑ ያስቀጥላል። እንደ

በምትሄድበት ጊዜ በአሻጋሪ ባህር መስሎ ይታያል። አየሩ አየሩ ይውለበለባል። እንደዚህ ልክ የውሃ ንፋስ ሲነካው ውሃው ማዕበሉ እንደዚህ ሲውለበለብ እንደሚታየው ባህር በጠሐይ ሰዓት እኩል ቀን አካባቢ ላይ ልክ እዚህ በተለይ ውሃ ተጠማቅ፣ እዚህ ብቅ ስትል በአሻጋሪ ያለው ጎድጓዳ መሬት ባህር መስሎ ነው የሚታየ። ሙልብልቢቱ ማለት ነው አየሩ ስትሄድ እንደም ባህር ልንገባ ነው እንዲ ብለ ትፈራለ። ውሃ የጠማው ሰው ደግሞ እዛ ቦታ እጨ ውሃ ጠግቤ እያለ በጉጉት ነው የሚሰግረው ማለት ነው። በዛ ሲሄድ ግን ውሃ የሚባል ነገር ይ በገፋ ቁጥር ወደፊት እየሸሸ ይሄዳል። ያ ቦታ ውሃ የለው እንግዲያ ውስ አየሩን አየሩ ሰባው ጨረሰማነው ጸሀው ጭንትን ጋራ ጨረር ጋራ በሚጋጭበት ጊዜ በአየሩ ላይ እንደዚህ ውሃ የሚውለበልብ ውሃ ይመስላል ማለት ነው። የካፊርም ስራ እንደዛ በአጋጣሚ ኸይር የሚባል ነገር ከሰራ እንኳ ማለት ነው። መጀመሪያም አይሰራም፣ ከሰራም ደግሞ የሰራው ይመስለዋል። ያ ውልብሊት ውሃ አለ እንደሚባለው ማለት ነው። ሰይድ ግን ያን በርቀት የታየው ባህር የመሰለው አየር ውልብልቢት ሆኖ ይጠፋበታል። የሚጨበጥ ነገር የለውም። ለምን? በቁፍር ላይ ነው የተሰራው። ለምሳሌ አንዳንድ ሰው በተፈጥሯቸው ጥሩ ሰዎች አሉ። ካፊር ነው ጥሩ ሰዎች አሉ። ድሃ ይረዳሉ፣ ማንም ሰው እንዲበድል አይፈልጉም። የተለያዩ ማህበራዊ አገልግሎቶችን ይሰጣሉ። በተፈጥሯቸው ደግ ሰዎች አሉ። ካፊር ሆነው በእነሱ አስተሳሰብ እንግዲህ ያንን ነገር የሚሰሩት ጀነት ሊገቡ ጀነት ለመግባት እንደኛው ይጓጓሉ ማለት ነው። ያን ነገር በሚሰሩ ጊዜ ግን የተለያዩ አገልግሎትን ይሰጣሉ፣ ደካማ ይረዳሉ ቲም ያሳድጋሉ። የተለያየ ነገር ይሰራሉ። ያን ነገር አለይታቸው እነሱ ልክኛ አላ ብለን የሰራናትን ነገር አላ ዘንድ ያገኛ ተስፋ እንደምናደርግ እነሱም እንደዛው ያ ነገር ለሰማይ ቤቴ ለመንግስተ ሰማይ ይላል። መንግስተ ሰማይ ይገባለሁ፣ ያው ጀነት ማለት ነው። እዛ ብለው ነው የሚሰሩት። ግን ያለ መንገዱ ይህል ከለመንገዱ የሚሄድ ሰው አላማው ላይ ሊደርስ ይችላል። መንገዱን አቅጣጫውን ተሳትክ ኒያ ብቻ አያደርስም። ጎንደር ሊጓዙ ሀረር ተሸኙ ይባላል። አገራችን ስ ጎንደርና ሀረር እንግዲህ ሰሜንና ምስራቅ ናቸው፣ የተለያየ አቅጣጫ ናቸው ማለት ነው። ስለዚህ ጎንደር ከህግ መሄድ ከሆነ የፈለገው በጎጃም መውጫ ነው መሄድ ያለብ አ ሀረር ከፈለክ ደግሞ በአዳማ መንገድ ነው መሄዳለ ያለበት። ስለዚህ በጎጃም መውጫ ደ በሱሉልታ እየሄድክ ሀረር ደርሳለህ ብላ አትጠብቅ። ካፊሮም እንደዛ ነው ማለት ነው። ምኞቱ እንግዲህ ሰምቷል። በተወሰነ ደረጃ መልካም የሰራ በመጫው አለም ከሞት በኋላ ሲነሳ ጀነት ይገባል የሚለውን ሰምቷል። ጀነት ለመግባት ምን ያስፈልጋል? ደግ መሆን ያስፈልጋል። ሰውን አትበድል አትመቀኝ አትስረቅ አታመንዝር አለ መጽሐፋቸው ላይ ተወጥሮ ፍርፋሪዎች ከዛ በኋላ ግን ኩፍሩ ሽርቁን አያቅም ምስኪን ይሄ እነው መሽርክ ብላ ፈቀድ ሀረመላ ለልጀና ወመዋሁናር የሚለውን አልሰማም እሱ ግን ምስኪን ያበላ ይፀድቃል የሚለውን በቁንጥር ነው የሰማው ማለት ነው ምስኪን ያበላል በየጊዜው እየደገሰ ያለመንገዱ እየሄደ ነው ያለው ማለት ነው መጀመሪያ መስመር እንዳትስተጠንቀቅ

ኢማን ኑሮት ከሆነ ግን ያችን ነገር የሚያደርገው መስመሩ ላይ ነው ማለት ነው። አላ ጦሪቀቲል ኢስላም፣ በዛ ከሆነ ጉዞ ቢረዝምና ቢያደክም እንኳን የደህደህ ግብ ላይ ትደርሳለህ። መስመሩ ይዘዋል ማለት ነው። ያለ መስመሩ ግን የሆነ ነገር ብትሰራ እዚሁ ዲኑ ላይ በዱኒያ ላይ እያለ ካሳ ሊሰጠህ ይችላልሊም፣ አይደለም በሰጠህ ቁጥር ወማ አንፈቅቱም ሚን ሸይኢን ፈሁወ ዩኽሊፉህ ይላል አላህ ብላችሁ ያወጣችሁትን እተካችኋለሁ። ይህ ለሁሉም አቀታች ካፊሩንም ይጨምራል። ለጌታ ብላ ያወጣሁን ነገር እተካለሁ። ቸር ሰው ሁል ጊዜ መተኪያ ያገኛል። ይህ የተጀረበ ነገር ነው ማለት ነው። መስጠት ቤት አይፈታም ይላል የሀገራችን ጠረት፣ መስጠት ቤት አይፈታም። አንድ ሰው ቸር ስለሆነ አይደይ ቸር ሰው ይሰጣል ሁል ጊዜ ጸባውን

ቸርን ሰው ጨምርለት፣ ይላል መላኢካ። የመላኢካ ዱአ አባይነው ንፉ ግን ደግሞ አክስረው ነው። ዘትን ከባ ከዝን ከባ ቁጠባ ምናምን እያል እንትን ስትል አመት ሁለት አመት የቆጠብቃት አንድ ቀን ትታመምና ማቂን በትዳት አልቃለች። በቃ በጤንነት ግን እየለመነ እባክህ ዘርበል እያልክ ቁጠባ፣ በመጨረሻ ያላሰብከው እንትን ይመጣና ወደ ባዶ እጅህን ትቀራለህ። የሚያወጣ ሰው ግን አላህ ከለፍ ይሰጠዋል። ሁጊዜ ላቱምሲኪ ከዩምሲኪ ላሁ አላይካ። ያአስማ አስማ የእሻ አላቅእህት አስማ ቢተዊበካል ወትሮ ሴቶች አሁንም አዱ ገጠር ላይ የሆነ ሳንቲም ሲያገኙ ጫፍ ሲቋጥር ይቋጥርብሻል። ለነገ አንቺ ነሽ ምታስቢው? አሁን የሚያስፈልግሽን ነገር አድርጊ፣ ሞትርፍ ከሆነች ሆነች ለባሰበት ስጭ እንጂ ስትቋጥሪ ጌታ ይቋጥርብሻል። ራሱ እየደበረ ነውና ለነገ በቃ የነገው ብሎ ያቡለዋል ማለት ነው። ስለዚህ አላህ ሱብሃነሁ ወተዓላ በሰጠ ቁጥር ይሰጥሃል። ይሄ ታወቀ። ካፍሮቹ ራሳቸው የምሳሌ ያቁታል። መስጠት ቤታዊ ስጥም ስጥ ስጥባክ ላል ማለት ነው። ቤታዊ ፈተማ አትደህይ ማለት ነው። መስጠት የተሰጠ ቁጥር አላ ይተካል እንጂ አትደህይ። ግን አንዳንድ ሀብታሙ ሲደህይ እና ያለን በመስጠት አድል ደ እንዳውም ባለመስጠት ይሆናል ተቆጥቶባቸው። ሀብታም ነው ግን አይሰጥም ነበር ደህይ። ተሰጠ ግን በሌላ ምክንያት ምናልባት ሊሆን ይችላል የደህየው ነው በመጥፎነቱ በተለያዩ ተቆርጦ አላ ሊያደየው ይችላል። ስለሰጠ ግን ሳንቲሙ ተሰጥቶ አልቆ አይደለም ደ በመስጠት ማንም ሰው አይደየም ማለት ነው። እና በዚህ በዱኒያ ላይ እንግዲህ ለካፊሮችም ይሰጣቸዋል በወጡ ቁጥር ይተካላቸዋል የሚለው ያካትታቸዋል። አኸራ ላይ ግን ጭራሽ በምንም ነገር ቅንጣት አያገኝም። ሂሳቡን እዚሁ ዘግቶ ነው የሚሄደው ማለት ነው። በኩፍር ላይ እስከርክ ድረስ ላስ አንተ ዘው ጨርሰሃል። ጃሃንም ውረር ነው የሚባለው ነው። ሞሚን ከሆነ ግን ምስቃለ ደራ እንኳ ብትሆን ብታንስም ያቺ ትያዝለታለች፣ መሰረት አላትና ኢማን ላይ ስለሆነች በዛችሁ ባለችው መጠን ትመነዳለህ። ወንጀል ኑሮ እንኳ ጃሃንም ብትገባ ያን ሂሳብን አወራርደ በመጨረሻ መመለስ አይቀርም። ያቺ ነገር ትጠቅምሃለች ማለት ነው አላ ከዚና ውስጥ ስለምትቀመ እና ወለዲነ ከፈሩ እነዚያ የካዱት ምንድን ነው ምሳሌያቸው? አዕማልሁም መሰሉ ጀዛይ የአዕማልህም እንደማለት ነው። የመልካም ስራቸው ምንዳ ምሳሌ ምን ይመስላል ብትል ከሰራብ ሲርብዶ ወይም ውልብልቢት ይመስላል። ቢቂያትን በረባዳ ቦታ ጎድጓድ ባለሜዳማ ቦታ ላይ የሚታይ ውልብልቢት ይመስላል። ያ ጎድጓዳ ወይም ረባዳ ቦታ ላይ ያለው ልብልቤት ያሰቡሁ፣ ዞምአኑ ማአ ውሃ የጠማው ሰው ባሻጋሪ ሲያየው ውሃ ይመስለዋል፣ ባህር የተኛ ውሃ ይመስለዋል። ሀታ ኢዳጃአሁ ወኢዳጃአሁ እንዲህ ማለት ነው። ትያያ ወይም ዩሃዊ ለአጢፋ ማን፣ ያንም ባሻጋሪ እንደዚህ ጉድጓዳ ረባዳ ቦታ ላይ ያየኸው ውሃ የሚመስል ነገር ስትመጣና ቦታው ስትደርስ ለም የጅድሁ ሸይአ ምንም ውሃ የሚባል ነገር ታጣለህ፣ ማለት ካፍርም እንደዛ ነው። እድሜ ልኩን በተፈጥሮ መልካም ስራ ሲሰራ ነበረ ለሰማይ ቤት የሆነኛል እያለ ነበረ፣ ሲቋምጥ ሲናፍ ቆይቶ ያው መልቅያማ ሲመጣ ያ ሁሉ ነገር የለም። ያ ሜዳ ላይ ውሃ መስሎ የታየው ነገር እንደሚጠፋበት ማለት ምንም ሚጨበጥ ነገር ይጠፋል ማለት ወጀደላ፣ እንደው እዛ ቦታ ላይ አላህን ያገኛል ማለት ምንድነው? የአላህን ጀዛ ያገኛል። አላህ ስብሐነ ወተዓላ ያው በኩፍርና በሽርክ የሞተን ሰው ጀነት አልሰጠውም ሀረመላ አልልጀና የሚለውን ምንዳ ነው የሚያገኘው እዛ ቦታ ማለት ነው። ፈወፋወ ሒሳበሁ በህይወቱ ሲሰራው የነበረውን እኩይ ስራ ሽርኩን፣ ኩፍሩን፣ ቢድዓውን፣ ማዕሲውን፣ ወንጀሉን የዛን ውጤት ተከማችቶ ያገኛል። እሱ የናፈቀው ውሃ ግን እንደሌለ ያ ባዶ ሜዲያ ሆኖ እንደሚገኝ፣ ሀሰናት የሚባል ነገር በአላህ ዘንድ ምንም ነገር ሳይያዝለት ይቀርና እንካሱ ይሆናል ማለት ነው። ወላሁ ሰሪዑል ሒሳብ፣ አላህ ምርመራው ፈጣን የሆነ ጌታ ነውና፣ በዚህ መልክ ነው የሚያስተናግዳቸው ይላል ማለት ነው። አው ከዙሉማትን ወይም ደግሞ የካፊርን ስራ በሌላ ምሳሌ መግለጥም ይቻላል ይላል። ከዙሉማት አዕማሉል ኩፋር መሰሉ ከመሰል ዙሉማት እንደማለ ጨለማ ይመስላል። ፊ ባህር ልጅ ጥልቅ በሆነ ባህር ላይ በጣም አዘግቶ የራቀ በሆነ ባህር ላይ የገባ ሰው ቢወርድ ቢወርድ መሬቱን አያገኘው እና ጨለማው እየተደራረበ የሄደ የግሻሁ መውጁ ሚን ፈውቂ ይሄ መጀመሪያ ባህሩ ለጥ ያለ ባህር ነው። ወደታች መሬት ይገኛል ተብሎ አይታሰብም። በጣም ጥልቅ ነው፣ ቦታያች ማለት ነው። በላው ላይ ማዕበል ይናኝበታል ማለት ነው። በባህሩ ላይ ሰውየው ቀላል ነገር በእግር የሚከድ መስሎት ገባ። ወደ ታች ጠልቆ ቢሄድ ቢሄድ እግሩ የሚቆምበት ነገር አጣ። ያኔ የጥንፋሹ ሲጨንቀው ወደ ላይ እንደገና ነጥሮ ወጣ። ወጣለው ሲል ደግሞ ጨለማ ነው፣ ሌሊት ነው። ለምሳሌ ማለት ነው። በዛው ላይ ደግሞ ማዕበሉ እዛ ኖርማሉ ባህር ላይ ተላይ መጣና ሌላ ማዕበል ተደረበበት ማለት ነው። ደግሞ ሌላ ማዕበል መጥቶ በዛ ላይ ተደረበበት። በዛው ላይ ሌሊት ነው። የሰውዬ ሰውዬ የመዳን ተስፋ አለው ዲና ብለህ ታስባለህ። ቀን ቢሆን እንግዲህ ለምሳሌ በአካባቢ ዋናተኛ ሰው ቢያዩ በርቀት ሩጦ መጥቶ ሊያወጣው ይችል ነበር ማለት ወይም በታንኳ አሳዳኞች ምናምን ቢያዩ መጥቶ ሊያወጣው ይችል ነበር። አሁን ሌሊት ነው። ሌሊት እንኳን ባህር ቀርጦ የብስ ላይ የሚንቀሳቀስ የለም ሁሉ ነገር ረጭ ያለ ነገር እና በሌሊት በባህር ላይ ገባህ፣ በአጋጣሚ ማለት ነው። ሰው በጨለማ ዝም ብሎ በዲያ በሳ ሲሄድ በባህር ላይ ሊወድቅ ይችላል። ያ ባህር እንግዲህ ባርሸሽ ነገር ነው ብሎ ኩሬ ናት መስሎት በፋ ባለ ቁጥር የበለጠ እያሰመጠው በእግሩ የሚረግጠው ነገር ሲያጣ ይደነግጥና ወደ ላይ ነጥሮ ይወጣል። ትንፋሹ ሲያጥር ማለት ነው። ሲወጣ ደግሞ የሚያየው ነገር የለም መሬቱ በየት በኩል እንደሚቀርብ እንደሆነ የባህሩ መሃል ወዴት እንደሆነ ናለው ዙሯለ ሲወጣ የሚያየው ነገር ስለዚህ ወደዚ መሬቱ ወደዚህ ሆኖ እያለ ስለማይታየው ወደ ዋናው ባህር ይሄዳል ማለት ነው። በዛው ላይ ደግሞ ማዕበል መጥቶ በላዩ ላይ ይደረጉበታል። መልሶ ደግሞ ሌላው ማዕበል መጥቶ ሶስተኛ ድራ ይሆናል። ይህ ሰውዬ እንግዲህ ህይወት ያገኛል ወይ? የመዲያን ተስፋ አለ ወይ ቢባል የለውም። ከመሞት በቀር ምንም እድል የለውም። የካፊርም ጉዳይ እንደዛው ነው። በከንቱ ምኞት ዝም ብሎ ደርቶ ደርቶ የሰጣውን ነገር ሁሉ ይህን እንደዛ አገኛለሁ እንደዛ አገኛለሁ እያለው ሁሉ የሰራው ሁሉ የሚቸበት ነገር የለም ባዶ ሆኖ ይገኛል። ያ ጃሃነም ማዘግት ቢወርዱት ቢወርዱት ማረፊያው ማይገኝ ይሆናል ማለት ነው። ሰሃቡን ከማዕበሉ በላይ ደግሞ ዳመናል ምክንያቱም በበጋ አየር ቢሆን ኑሮ ወይ ጨረቃ ይኖራል ወይ ጨረቃ ባይኖረም ከዋክብቶች በተወሰነ ደረጃ ጨለማውን ያቃልሉታል አይደል? ያ እንኳ እንዳይኖር ደግሞ በባህሩና በሰማይ መካከል ደግሞ ዳመናው ልብድ ያለ ዳመናለ ማለት ነው። ይህ ሰውዬ እንግዲህ በቃ ወደየት እንደሚሄድ ምን እንደሚያደርግ የሚያቀለም ቢጣራ የሚሰማው የለም እሪ በከንቱ ነው የሚሆነው ማለት ነው። እና ሰሃቡን ዙሉማቱን ባአዋ ፈውቀባል። ጨለማው፣ ማዕበሉ፣ በማዕበሉ ላይ ማዕበሉ፣ በማዕበሉ ላይ በዛ ላይ ደግሞ የተደራረበ ደመና፣ በዛው ላይ ጨለማ ሌሊት። ይህ ሰውዬ ምንድነው? የመዲያን ተስፋ ምንም የለ። እና ዙሉማቱም ቀባ በአዋ ፈውቀባል። እነዚህ ነገሮች ሲደመሩ ምን ይሆናል? ጨለማው አንዱ በአንዱ ላይ ተደራርቦ ተደራርቦ

ማዕበል ውሃ መጥቶ ተደረገብህ፣ ደግሞ ሌላ ማዕበል ተደርቦ፣ ደግሞ ዳመና ሆኖ እዛ የሌሊት ጨለማ አየር ደግሞ ምንም ውራውርድ የሌለበት ከሆነ እጅን ብታወጣ አይን ላይ አፍንጫ ስትነካው ብቻ ያስታውቃል እንጂ እጅን ማየት አትችል። በዚህ ደረጃ የሆነ ሰው ምን አይነት አደጋ ውስጥ ነው ያለው? የመዳን ተስፋ አለው ወይ ቢባል የለውም ነው የሚባለው። የካፊርም ስራ እንደዛ ነው። አላ ስ ፈለገውን ነገር ቢሰራ ከዚህ ሰውዬ የተለየ አይደለም ማለት ነው ጣፈንተው ኢዛ አኽረጀ የደሁ እጁን ያለ የጨለማውን ክብደት ለማየት እጁን ወደ ላይ ቢያወጣት ለም የከድ የራሃ የገዛ መዳፉን እንኳ ማየት አይችልም ወመን ለም የጃአል ላሁ ኑራ አላየ አላህ ብርሃን ያልሰጠው ሰው ታዳ ተዝ ኩሉ ጥንቅት ጨለማ የምትወጣው በምንድ ነው በኢማን በተውሂር ነው ከዛ አላህ ብርሃን ያልሰጠው ሰው እዚህ ዱንያ ላይ በኩፍርና በሸርክ የተዘፈቀ ሰው እዛ ምንዳው ይሄ ነው የሚሆነው። አላህ ኑር ያልሰጠው ማለት ህዳያት ኢስላም ያልሰጠው ሰውየ ፈማለሁ ሚን ኑር፣ ለሱ ለእሱ ምንም አይነት መውጫ ብርሃን አያገኝም በማለት ገለጸ ማለት ነው። እና እንግዲህ የዲን አልእስላምን እና የኩፍርን ልዩነት በእነዚህ ምሳሌዎች ገለጠልን ማለት ነው። የኛው ኑሩን አላ ኑር እያለ መጣ። ጀዛኡም ደግሞ መዳዐፈ መዳዐፋ የሆነ ፈድሉላህ የአላህ ትሩፋት ሽልማት የተደራረቡበት። ይሄኛው ደግሞ ኪሳራ በኪሳራ በጨለማ ላይ በባህር ላይ ጨለመ፣ ማዕበል በማዕበል ላይ በዳ ላይ ዳመነ። ይህ ሰውዬ እንግዲህ በቃ ምንም ዋጋ የለውም። እና አላህ ኑርን ያልሰጠው ሰው በህይወት እያለ ኢማን ያልሰጠው ሰው እዛ ላይ ምንም አይነት ብርሃን አገኛለሁኝ ብሩህ እድል አገኛለሁ ብሎ ቢያስብ አይሳካም፣ ብሎ ደመደመ ማለት ነው።